ምን መጣ፣ እኛንም ማስደነገች ትልቅ መብረቅ የወደቀ ነበር የመሰለኝ። የጮኸ ነገር የለም። ሮጥ ነበር። ቅጣት ከአምስት መቶ በላይ ነው።

ሰው አንድ አንድ ታብታው አድርጉ። ሚናችንን እናስመልስ። ሁለቴ ይወስደብናል። ቅጣት ከአምስት መቶ በላይ ነው። ሁላችሁም ታብታው አድርጉ። ሁላችሁም ታብታው አድርጉ።